እውነትህን የምታገባው ይመስልሃል? አንተን በደንብ እንዲሁ አሁን እኔ ባለድስ ያገባሻ ምናምን ብለስ ጠይቃት። ለሀያጩ ተነካው። በቃ ተዚያ በኋላ እኮ አለቀ አለቀለት። መከራ እየተደራረበ የማይመጣብኝ እኮ መከራ አለማየው ማ የለም። ከተማዷል፣ ከተማዷል የቦታውን ጉዳይ ላይ ያስፈጽ ዲናውን ነው መሰል ምን ነበር ነገር በጣም ቀኑን እያረዘማችሁ ነው። እሺ፣ አሁን ይመጣል አይመጣም እያለ ሌላ ቀን አውቀዋለሁ እንትን ያ ታገኘሽ ግን የእያለ እዛ ወይ አጎት ታገኘሽ እኔ እኮ ዘላለም ወስጃ አስመረምሮ አለ አሳየዋለሁ ብዬ ምን በየት ሄድ በየት ሄድ ተነስቶ ልም ብሎ ታ እንደ ቀላል ነገር የሚቆጠር ነገር ነው። የተለከፈ ሰው ከልጆች ታገዋለሽ የእውነትሽን ነው ምናምን ነው የሚልሽ እ እኔ የምልሽ እኔ የምልሽ ደግሞ ቃል ኪዳን እንትን ልልሽ እንጂ በአንገት ማተብ ልስልሽ እንጂ፣ ቃል ኪዳን እኮ አንገት ጋር አይደለም እጅ ጋር ነው የሚደረገው እና ምንድነው እጅ ላይ የሚደረግ ቀለበት ያበዋለ ነገር ነው አምጥቼ

አመላዩ ደግሞ አይቻልም፣ እሷ አትሄድም፣ የሱን ጨምራ ታሰናክልበታለች ምናም ሲ እኛ ምን ምናምን የቀጣኝ እና ጉዳይ ብቻ ተያይዞ ያለ

አንዳይ ከንዳና አይደል እንዴ ወደ መፍትሄ እኮ አለ። የምንቀር የምንቀር ያለው መፍትሄ አለው፣ ሕክምና አለው። እኔ ወስጅ አስመረምረዋለሁ ብዬ እኮ ነው ገና እዛ በሻ ሕክምና ችግር የለም ባይመረመርም መፍትሄ አለው። የምን መርፌን መንት ነው መፍትሄ ነው ምን አይነት መፍትሄ ሕክምና አለው። የተጠረ ውሻ ሕክምና አለው። ውሻው ነው የሚታክም። እና ልጅ ለልጅ ነው ማለት ልጅ ነው ፈልገን እናገኘውና ጥሩ እስር ሳይዘንድ ባጭሩ እንትን ማለት ይቻላል። ወይኔ ወይኔ እንዴት አባቴ ይሻለኛል? እንደም ይላል። አይና ሂድ ዘኖስኪ ይዋል ዘግቶት የለ ተዘግቷል። ነው እንደዚህ አይነት እኮ ወፈር ያለ ሆኖ ቀጠን ብሎ እዚ ዘንዲያ ያለው ደነኛ

ስንጋባ ነው ምን ስም ብያለ እንዴ ስማ ብለሽኛል። ግን እንጆ ብትሲሚኝ እንጆ አረግዘሉ አላረግዝም የሚሉ ለመሞከር ነው እንጂ ለአጩን እንትን ይላል። ያዘረበረባል። እንደዚህ ጆሮን ያቆምና እንደዚህ እንደዚህ እያለ ነው ያለው። ዛሬ ትናንት ነገረኝ። ትናንት ነገረኝና ብርቁ ከውሻው ጋር አልተገናኝም። ዛሬ ምናምን አለኝ። እናስገባሁት አስገባው። ዝም ብዬ እኔ አሁን እኮ ይኸውልህ ዛሬ ስለተነሳበት ነው እንጂ ውሻው እኮ ይኸውልህ ሳይነሳበት በፊት ቢነካካም በሽታው ሳይገለጥ በፊት ተነካክቶትስ ቢሆን ይዞትስ ቢሆን ምን ታውቃለህ? አሁን ስንት ሰዓት የተለያያችሁ ከብርቁ ጋር? ከብርቁ ጋር ጠዋት ተነስቶ ብን ብሎ ጠፋብኝ። የት አካባቢ ሆነ? እኔ ምን አውቃለሁ? እኔ ወዴት እንደገም ለካናገኘው እና ወደ ወስቴ ነው ሰደው አሁን እና ወዴት ይሄዳል አሁን? እንደ እየጮክስ ተበታለ እንዴ? ያኔ እርኩበት ያልገባሁበት ጉድጓድ የለም አለማየሁ ደግን አንዲስ

ለራሱ እየሮጠን ሄደን ነው። ምን ይሻለኛል ጌታ አባት። ተረጋጋ ተረጋጋ ጌታ አባት፣ ይበደም ስለ አሁን እንሂድና እላይ እዛንተ ነው የሚጫወትበት። የለም ከልጆች ጋር ከህጻናቶች ጋር ቤት በኩል እዛ ላይ ከንትኑ ጋር ከከብቶች ከሚውሉበት ጋር። አሁን እኮ ወደዛም እየሄድኩ ነበረ። በቃ እዚያ አብረን እንሂድና እናገኘው መፍትሄ ያለው ችግር የለም ወይ ወዲ አንት አለም፣ እንደው ምን ምን ምን ጉዳ አመጣጥኝ አብሬንም ታ ወይስ እኔ ታች ጃይቶ አንተ በዚህ በኩል እንሂድና በዛ በጉሩ በኩል እንገናኝ

ወዴት ወዴት? ሄደህ ነው ጧት? ወስጄ አሳያለሁ አስመረምራለሁ ብዬሽ አልኳል ነበረ ወዴት ሄደህ? ወይኔ ልጅ! ወይኔ ልጅ ነው።

እንዲሁ ይሻለዋል እያልኩኝ ሳስሮጥ ብታይ ግን ሚስት ጋር ሳደ ነበር እ እ መች ትሄድ ግን ሄጅ ነበር ሚስት ጋር ሄደ ነበር እ ዋ እና መች ትሄድ እኮ ነህ ወይ እና ጠርታት ነበር እ ዋ ሰነጨወጥቆ የመጣው እንዲሁ ተገናኛችሁ ብርቁ ተገናኛችሁ እ እ ተገናኝተን ሳጨፉታት ሳጨፉታት ቆይ ኋላ ወይ መዳን አይደል ወይ መዳን እና ሰላም አልከት ጨበጥኳት እንዲህ አትሰሚኝ ምናምን አለች። እና አሁን የት ነው ያለች? እቤት። እቤቷ እቤቷ። እኔ እንጃ፣ እኔ ጋር ነው መሰለኝ። ጠቅላላ ታመዋለህ እንጂ። ጠቅላላ ተይዘዋለህ፣ ታመዋለህ። እንዲህ ተይዘዋለሁ እንጂ። አሁን ምንድን ነው የሚሻለኝ? አሁን ሰው ተጣልተናል አያ ጠበቡ ዘንድ ከኔ ጋር አልተጣላም። አያ ጠበቡ ከእኔ ጋር አልተጣላም። ብርቁ አሁን ከሰው ጋር ሰላም እንዳትባባል። ሚስትህ እቤት ነው የገባች እሷ። አባቷ የለም ግን አለ የለም። እቤት እቤት የለም አያ ጠበቡ ጋ ቤቱን ተቋዳ አይደል? ምራኝ ምራኝና፣ ህድግባ አብረን ነው አብረን ነው። እኔ ኳራ ኳራ። ቆይ ቆይ ቆይ ቆይ ብርቁ፣ ብርቁ ቆይ ቆይ ቆይ ቆይ ቆይ ብርቁ፣ ቆይ ቆይ ቆይ። ያውልህ አሁን አንተ ፊት ፊት ትሄዳለህ። ምን ጠላህ? ምን እንዴት? አልጠላህ፣ ብርቁ መቼም እንደማልጠላ አልጠላህ፣ ታውቃለህ አንተ። ያው እንዴ ነው የምትለኝ? ያውልህ፣ ምናልባት ከውሻው ጋር ስለምትጫወት ምናልባት፣ ካለብህ ወደ እኔም እንዳይመጣ ነው፣ እንዳይፈብኝ ውሻው። አለመደህም እንዴ? አለመደ አልለመደኝም። አሁን ይኸውልህ፣ አንተን ከነካህ ውሻው ይበላኛል። ሩጦ ነው የምመታህን የሚመስለው አይደለም። አንተ ፊት ፊት ምራኝ። መርፌ የለም እኮ አያጠባቡ